ሰላም ሰላም! ውድና የተከበራችሁ የሄለን ዩቱብ ተከታታዮች ሁላችሁም እንዴት ናችሁ? ደህና ናችሁ ወይ? ውድ ቤተሰቦች ሁላችሁም ላይክና ሸር፣ ሰብስክራይብ እያደረጋችሁ ዛሬ ደግሞ ስለ ሳዳ እና ስለ ሱመያ ይዤላችሁ መጥቻለሁ። ሰይድ ሱመያን ፍለጋ ኤመን ገብቷል ማለት ነው። እሷ ደግሞ እንግዲህ ያው ቢመጣም ልጆቹን እድሜ ልኩንም ልጆቹን አያገኝም። ይናፍቃን ይናፍቀዋል ልጆቹን ካገኘ እያለች ነው። እሱና ሀዋ ደግሞ የመላይ እንግዲህ ያው የተጨቃጨቁ ነው። በመሀል ደግሞ ሰላም ትመጣለች። ሰላም ደግሞ ሰይድ ላይ ፖሊስ አመጣችበት እና ምንድን ነው አንቺ የምትሰሪው? ምልት ሆኜ ነው አንቺ እዚህ ጭራሽ እዚህ ጅሽን ትዘረጊያለሽ ወይ ጭራሽ ፎሊስ ብትመጫለሽ ወይ እያላት ነው። መሳሪያ ያለው ወንድ ዘሽ መጣሽ ወይ መሳሪያ ያለው ወንድ አመጣሽ ወይ ፓስፖርት የና አምጣ ብላ እንግዲህ ፎሊሶች ሰብስባለች፣ በምንም ምድር ሀዋ ማለት ነው። በዛ ላይ ደግሞ በመሀል ሰላም ትመጣለች። አንቺ ለእኔ ፎሊስ ታመጫለሽ ወይ እያላት ነው ለሀዋ ማለት ነው። እና አሁን ሰላም ደግሞ ትመጣለች ማለት ነው። እና እና አንቺ አልሰማሽም፣ ልጁ የእኔ አይደለም የተሳሳተ ነው መረጃው ያልኩት እያላት ነው ለሀዋ ማለት ነው። እኔ ሳስረግዛ የታችኋን ነው ልጅ አሁን ሰላም ድጋ ደግሞ ሰላም ልታጠራ የመጣችው ልታጣራም ሳይሆን እኔና ሱመያ ልታጣላን የመጣችው እያለ ነው። እኔና ሱመያ እንድንታረቅ አትፈልግም፣ እኔና ሱመያ እንድንታረቅ አትፈልግም፣ እኛን ለማጣላት ነው የተነሳችው ሰላም የምትባል እያለ ሱመያ ሰይድ፣ ሱመያ ሰላምን እየወቀሰ ነው ማለት ነው፣ ከሀዋ ጋር ሆኖ። ሀዋ ደግሞ ከመጀመሪያው ዘምሮ ለምን እንደዛ ለፋች ሰላም እና ሱመያ አንድ ሆቴል አብረው ነበሩ። እንደገና ኢትዮጵያ አብረው ሲዞሩ አንድም ቀን አላስታረቃችንም እያለ ነው። ለምን እኛ የእኛን መጣላት ትፈልጋለች እያለ ነው። እና ሱመያ ሰይድ አሁን እየቆጨው ነው። በነገራችን ላይ ሱመያ እያንከራተተችው ነው። ይገባዋል። ይህችን የመሰለሽ ደርባባ የሆነች ሚስት እንግዲህ ትቶ ሌላ ቦታ እየተልከሰከሰ ማለት ነው። ስለዚህ ይገባዋል ብዬ ነው የማስበው እኔ እና ሰላም እንድታስታርቀ ነው እንጂ እንድታጣላን አይደለም የምፈልገው፣ እያለ ነው። እና እኔ ሰላምን ጠይቃታለው። አንቺ ሰላምን ደውለሽ የት ነው ያለሽው፣ እንደዚህ እንደዚህ ቦታ ነው ያለው ብለሽ አምጫት። ገባሽ ገባሻ? ነዋ አምጫትና፣ እኔ ስለ ሱመያ ማውራት ፈልጋለሁ እያለ ነው ሰይድ ማለት ነው ከዛ ከዛ ሐዋ ደግሞ እኔ እጠራልሃለሁ ሰላምን ግን አንተ ብከልብህ ከሱመያ ጋር ለመታረቅ ትፈልጋለህ ወይ? ይቅርታ ጉንፋን ይዞኛል። በተሰቦች ትፈልጋለህ ወይ እያለችው ነው። ወይስ እኔ ናውቃ ልታለፍ ተንኮል ልሰራ ፈልገ ነው እኔ ተንኬት ኮርቼ እንደዚህ የሚመጣው ተንኮል ሰራ ነው ወይ? እኔ ሱመያን እንፈልጌ ነው እንጂ እያለ ነው። እንግዲህ እየለፋ ነው። እንግዲህ እየወጣ እየወረደ ነው። እንግዲህ እንግዲህ ያደረገው ነገር መስዋዕት እያስከፈለው ነው ማለት ነው። እንግዲህ ወንዶች ተጠቀቁ። መጀመሪያ ሚስታችሁን ትታችሁ ወደ ሌላ ሚስት መልካች ከስትሮ አይደለም ልክ እንደ ሱመያና እንደ ሰይድ እንደዚህ ሰይድ ትንከራተታላችሁ። ዱባይ እኔ እኮ ለመዝናናት እኮ ዱባይ እና ቱርክ መሄድ አያቅተኝም። እዚህ ይሄ ምን ላይ የመጣሁት እኮ ለመዝናናት ወይም ለመቀለል ሳይሆን ልጆችን ለማየት ነው። ልጆችን ታሳየኝ፣ ያ ነው ሰይድ። እሷ ደግሞ እድሜ ልኩን ይንከራተታል እንጂ ይናፍቀዋል፣ ልጆቹን አላሳይም እያለች እየጎረረች ነው ማለት ነው፣ ሱመያ ማለት ነው። እኔ እሷን ፍለጋ አይደለም የመጣሁት፣ ልጆችን ፍለጋ ነው የመጣሁት። አሁን ካሜራ ላይ ፍለፊት እንደዚህ እያዋራሽኝ ሱመያ ትሰማናለች ታይናለች እያለ ነው። ከዚህ ሁሉ ነገር በኋላ እንግዲህ ሱመያ አመነች አላመነች ምናምን እያለች ነው። አንቺ ተረጋየ። ኦኬ፣ እና ውድ ቤተሰቦቻችን አሁን ሰላምን ትጠራለች እያለ ነው ካሜራ አስኩመሽ ሳይሆን ለእንደዚህ ነገር ነገር ፈልጋታለሁ ብለሽ ደውይ፣ ሌላ ተንኮል እንዳታስብ እያለችው ነው። እሱ ደግሞ እና አስፋልት ላይ ትፈሪያለሽ ወይ እያለ ነው። ጥሪልኝ ጥሪልኝ ጥሪልኝ እያለ ነው ቁጥር ላይ ሰለምስቴ ላውራ እያለ ነው። እንግዲህ ሱመያ ደግሞ ልጆችን ለማሳየት ፍቃደኛ አይደለችም። በነገራችን ላይ ለማን ጥፋት ነው ብላችሁ ታስባላችሁ? ቤተሰብ የእሱ ጥፋት ነው። የእሱ ጥፋት፣ ሁለት ልጆች ወልዶ እንደገና፣ ሀዋጋ እንደገና ደግሞ ሌላ ቦታ ልጅ አለው ምናምን። ስለዚህ እንደዚህ አይነት ወንድ እንትን ነው ማለት ስራው ነው። በቃ ስራው ነው። የሰራው ስራ ነው እንደዚህ አይነት ድረስቱ አንዴ ጎንደር ድረስ ታስሄደዋለች፣ አንዴ የምን ድረስ ታስሄደ። ያሽከረከራችሁ ነው ሰማ፣ እያጀግነዋ ማለት ነው። እና አንተን ለማግኘት ስለዚህ አሁን ነይና ዚህን እንነጋገር፣ ምን ይመስልሸን? ያለውበት ቦታ ልንገርሽ እና ትመጫለሽ ወይ ቅርብ ነሽ ወይ እያለቻት ነው። እዚህ ቦታ ነኝ፣ ና የዚህ ቦታ መምጫት ትችያለሽ ወይ፣ ያለውን ነገር ትነግረኛለሽ ወይ ሀዊ እያለቻት ነው። ሰላም በቃ አሁኑ መጣለው እየመጣው ነው እያለች ነው። ሳይድ እንዳለ አታውቅም ማለት ነው። ያው ሀዋ ብቻ መሆኗን ነው የምታውቀው። አሁን መታለች እስከትመጣ ድረስ ካሜራውን አቆመውና ቤት ውስጥ ነው ያለሽ ውጭ ነው ያለሽ ማለቷ ስለማይቀር የት እንዳለች ስመጣ ዝም ብላ አትመጣም። የቱ ጋር ነሽ? ውጭ ነኝ ማለቷ ስለማይቀር ልክ እሷ ስትመጣ እኔ እደበቃለሁ፣ አንቺ ጋር ታወራላችሁ እያለ ነው። ያው ሰይድ እንዳለ አታውቅም። ሰይድ ይህምን ላይ እንደመጣ አታውቅም ማለት ነው። ስለዚህ እሱ ሊደበቅ ነው ማለት ነው። እሱ ሊደበቅ ነው ከአሁን ሰላም መጣይ ማለት ነው። እንዴ ነሽ ደህና ናች ወይ አለን እየተባባሉ ሀዋ እና ሰላም ሰላም እየተባባሉ ነው እንግዲህ ሰይድ እንዳለ አታውቅም። ሰይድ እንግዲህ በመሃል ከችላም ማለት ነው። ሲሳሳሙስ እንዴት መጣህ እዚህ? ምን አስደነገጠሽ እያላን ነው ሰይድ ለምን ጠራሽው አለቻት። ምን አስደነገጠሽ ነ ቆሚ ነኔ ነ እንዴ ፈልጌሽ ነው። ለምን ጠራሽው ሀዋ ለምንድን ነው መጠሪው አለ ሰላም። ሰውዬ በዚህ በኩል ሁን የምንፈለግክ እያለች ነው ሀዋ። ሰላምዬ የጠራዎች እኔ ለአንድ ነገር ነው በቃ በቃች ጨርሰሻን ኧረ እባክህ እኔ የትም አልሄድም። አሁን እኔ ከሰላም ጋር መውራት ፈልጋለሁ። አንቺ እዚህ ዘወር በይ፣ ሰላም ነው የፈለግኩት እያለ ነው ሰይድ። ተረጋጊ። ሰላም ደግሞ እንግዲህ ሰይድን መውራት አትፈልግም። በነገራችን ላይ እሱ ደግሞ ከሚስቴ ጋር አራርቃኛለች እያለ ስለሚያስብ ያው ሊያወራ ነው ማለት ነው። ሰላም ሱመያን ያገኛለሁ ብሎ እኔና አንቺ እናውራ የለ አውራት፣ እኔ እኔ ሰማለው እያለች ነው ከሱመያ ጋር ጥላት ካደረከኝ ከሱመያ ጋር ከሆነ መጣላት የምትፈልገው እዚህ ሆነ ሀውራ እያለች ነው። ወይኔ ነው። ሀዋ ደሞ አንቺ ደሞ ሱመያ አስታርቀኝ የምፈልገው ሀዋን ገፍትሮ ወደዛ ሂጂ እያለ ነው። ምንም የምታወራኝ ነገር የለም፣ ምንድን ነው የምታወራኝ እያለች ነው። ወይኔ ሀዋ እያለች ነው። ሰላም ማለት ነው አንዴ ላናገርሽ ፈልጌ ነው ተረጋጊ፣ ምንድነው ልብሶች ላይ ደግሞ እዚህ የነካሽ እያለ አረገፈላትና ቦርሳዋን ነቀጣት ማለት ነው። ቦርሳዋን ነቅጦ ቦርሳዋን ሊጎረጉር ነው በጌታ ስም፣ ስልኳ ሊያይ ነው። ስልኳን ወሰደባት ስለዚህ ሰላም ደግሞ ስልኳን ወስዶበት። ለተንኮል ትኬት ቆርጠሽ ኢትዮጵያ የመጣሽው ፓስፖርትሽን አልሰጥሽም እያለች ነው። ሰላም ደግሞ እንደዛ ከሆነ ማን ያሳይሃለው? እንግዲህ እሱ የፈለኩሽ ለምንድነው ታውቂያለሽ እያለ ስልኳንና ፓስፖርቷን እና ቅጣቷን ማለት ነው ዛሬ ነገ ሳትይ የሰርጋችን ቪዲዮ የሰረቅሽው ሜሞሪ እንዳለ አሁኑ እዚጋ አስቀምጭና ፓስፖርት ሽን ትወስጃለሽ አንቺን እና ሱመያ እንዳንታረቅ ነው የምትፈልጊው እያለ እየተጎረረ ነው። ሰይድ የሚባል ሰው ፓስፖርቷንና ስልኳን ወስዶ አሁኑን ፓስፖርት ሽን አልሰጥሽም ያለ በለዛ እያላት ነው ማለት ነው። እሷ ደግሞ ያው ፓስፖርቷን ከስታ መውሰድ ትችላለች በነገራችን ላይ እና ሰይድ እንግዲህ ብትወጣም ብትወርድም ያጠፋው ጥፋት ነው ይገባሃን? ሱመያ እንግዲህ እያወጣች እያወረደች ነው። እና ቤተሰቦች፣ ሰዎች እየመወዳችሁ እና የሚያከብራችሁ ስለነበረን ቆይታ ከልብ እናመሰግናለን። ላይክ እና ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ እና ከልብ አመሰግናለሁ። ባይ ባይ። ስለነበረን ቆይታ እናመሰግናለን። በሌላ ጊዜ ስለነበረ